እንደምን አመሻችሁ። ከሁሉ በፊት እንዲህ አሰባስቦ መልካም እንድናደርግ መልካም ልቦና ለሰጠን ለዚህ ደቂቃ ይህን እንድናመቻችልን ለሀያል አምላክ እግዚአብሔር ክብር ምስጋና ለሱ። ሰሌም እህትና ወንድሞች ካላችሁ እናንተንም አሰላሙ አለይኩ እላለሁ። ቤት ስራ ያለ ወንድሞችና እህቶች ሻሎም ብያለ። አሁን ወደዚህ ስመጣኔ አስራ ሁለት ሰዓት ነው። ጠቅላላ ፍላይቱ በመሀል ላይ የትራንዚት ማድረጊያ ሁለት ሰዓት ነበር። በአጠቃላይ ከኢንተርኔት እና ከዚህ ከፌስቡክ ከምንም ለአስራ አራት ሰዓት ገደማ ርቄ ነበር እና መጀመሪያ ኮኔክት ሳረጋየው ለንደን ውስጥ የተካሄደ ኮንፈረንስ ነበር። የኦሮሞ የሕግ ባለሙያዎች ጉባኤ ነበር። ተከታትላችኋል። እና እዛ ላይ አንድ ሰው የሆነ ነገር ይናገራሉ። ብዙ ኢትዮጵያዊ ተበሳጭቶን የደረስኩት በ14 ሰዓት ውስጥ ነው ያልኩት ምክንያቱም ሰውዬው የተናገሩት በነገራችን ላይ በየትኛውም ዓለም አንድ መረዳት ያለብን፣ በእምነትም ቢሆን በእስልምና ቢሆን በክርስትና በሌላም እምነት ቢሆን በፖለቲካ አመለካከትም ቢሆን አክራሪዎች አሉ። ግን የሁሉም አስተሳሰብ ወይም የዛ ሁሉ እምነት ተከታይ አንድ አይነት አስተሳሰብ የለውም። በኢትዮጵያ ውስጥ እስልምና ብቻ መሆን አለበት ብሎ የሚያምን ሙስሊም ይኖራል ኖሮ ኦርቶዶክስ ብቻ መሆን አለበትም ብሎ ሚያምን ይኖራል። ኖሮ ሁለቱም አይደለም ፕሮቴስታንት ነሆን እንዲህ አይነት ሰዎች ይኖራሉ። ግን ያ ማለት ሁሉም እንደዛ ያስባሉ ማለት አይደለም። ስለዚህ ብዙ ኢትዮጵያውያን በዚህ ሰውዬ ንግግር ተበሳጭተዋል። እኔ እንዴት ነው የተሰማኝ? በጣም ከባድ ነበረ።

ማሰሪያ ሀሳቡ ኢትዮጵያ መበታተን አለባት ነው የሚሉት። አዎ አሉ እኮ እሳቸው ያልገባቸው፣ አንደኛ ኢትዮጵያ ቤታችን በር ላይ የተከልነው ድንኳን አይደለችም። ማንም በፈለገው ጊዜ የሚበትናት አይደለችም። በብዙ ኢትዮጵያን ደምና እንደዚህ ተጣብቀው ያቆዩት ሀገር ነች። ጣቢያን ይህን ንግግር በጣሊያንኛ ሰምተውታል። አያቶቻችን እንበትትናት አለን ብለው መተው ምንም ምንም ባልነበራቸው ዘመን አያቶቻችን ምንም ከጦርና ጎራዴ ውጭ ምንም ባልነበራቸው ጊዜ በድፍረት መጡ። ኢትዮጵያን ዘር ሳይለዩ ሄደው ነው አድዋ ላይ። ነጭ በላይ ነው በዓለም ላይ በሚባልበት ጊዜ ኢትዮጵያ ሲደርስ ግን የበታች ነው ብለው ነው ያስተኙት አድዋ ላይ ከዛ በኋላ አርባ ዓመት ቂም ቋጥሮ መጥቶ ቦምብ በዓለም ላይ እየተከለከለ ቦምብ እላያቸው ላይ ሲያዝን እየመረጠ እየመረጠ አይደለም፣ ሊወጉት የመጡትን ሁሉንም ኢትዮጵያዎች ነው በመርዝ የፈጀው። እነሱም በመርዝ አንድ ላይ ተነባብረው ሞተው ነው ኢትዮጵያን ያቆየዋል። ሰው ዛሬ አንድ ፒችን ያለ የሚል ሰውዬ ተነስቶ ትበታተናለችን እንሰጋለን አያቃት ኢትዮጵያ። ኢትዮጵያ ሲባል እኮ በጣም ብዙ ነን። እኔ እንደው በቅርብ በሥራ በተለያየ ምክንያት እንኳን የማውቃቸውን ሳስብ ምን ይሉ ነው ያልኩህ። ለምሳሌ አቶ አሰፋ ጨቦ ይባላሉ። ጋሞ ናቸው። ኢትዮጵያዊነታቸውን ለድርድር አቅርበው አያውቁም። አቶ ታዲዎስ ቷንቱም ይባሏል። ወላይታ ናቸው። አንድ ቀን በኢትዮጵያ ላይ ሲተራደሩ ሰምቶ አይታወቅም። ፕሮፌሰር ብርሃኑ ነጋ ጉራጌ ናቸው። በኢትዮጵያዊነታቸው አይተራደሩም። የሶማሌ ክልል ፕሬዚዳንት አማካሪ ነበር። ወጣት ቤት ሶማሌ ነው፣ በኢትዮጵያዊነቱ አይጠራል። ባሜቶ ጋምቤላ ኢትዮጵያ አለ። አማራ ነው መከራ የሚቀበል ስለ ኢትዮጵያዊነት ነው። ብረ ስኛ የሚባሉ በጣም አብታም ነጋሪ ኦሮሞ ናቸው። ኢትዮጵያን በክፉ የሚያይ ሰው አአይሩም። ብዙ ኢትዮጵያ ያመልካሉ።

በኢትዮጵያ ሰራዊት ውስጥ በኢትዮጵያ አርበኝነት ውስጥ እየገቡ ሞተው ኢትዮጵያን ያቆዩልን ለኛ ኢትዮጵያ ለምንለው ኢትዮጵያን የፈጠሩልን ኦሮሞዎች አሉ። ማነው የእነሱን ክብር የሚነካው ነው አንተ ኦሮሞ አይደለህም ብሎ ሰርቲፊኬት ለመስጠት የተዘጋጀው ስለ ኢትዮጵያ ሲሉ ከኮሪያ እስከ ሶማሊያ እስከ ኤርትራ በረሃ የሞቱ ኦሮሞ ወንድሞቻችን ለኢትዮጵያ አንድነት ህይወታቸው ነው የሰጡት። ዛሬ ግራሁ ናቸው። ተመቸኝ ተብሎ ንግግር አይደረግም ነበር። አሁን ለምሳሌ ሰው የኢትዮጵያ ትበታትን እና ራሱ እንደ ኦሮሞ ነው ያቀረበው። ዶክተር ቶሎሳ ጉዲና የሚባሉ ደግሞ የወንጌል አስተማሪ ክርስቶስ ተከታይ። እንዴ ማን ነገር ልንገራችሁ፣ እግዚአብሔር የሰየመን መጽሐፍ ቅዱስ የሚጠራን የዓለም ህዝብ የሚያቀን ኢትዮጵያ ብሎ ከዛ ውጭ ሌላ ስም አላውቅም። እነዚህ አማራ፣ ትግሬ፣ ኦሮሞ፣ አዲያ፣ ከምባታ የሚባሉ እነዚህ ጥቃቂን አምላኮች እንደ ይሄ ጣውቶቶች ተነስቶ ህዝብን የሚያፋጁ በመጽሐፍ ቅዱስ ውስጥ አንድ ቃል አልተጻፍላቸው፣ አንድ ሲም አልተጻፈ። አንድ እግዚአብሔር የሚያውቀው ምድሪቷን እንደ ኢትዮጵያ ነው ኢትዮጵያ ብሎ ነው የሚጠራ። ስለዚህ እነዚህ ሁለቱም ኦሮሞ ነን የሚሉት ስለዚህ ኦሮሞ አንድ አይነት አይደለም ፈይሳ ሌሊሳ ኦሎምፒክ አሸንፎ ሲገባና ይሄን ምልክት ሲያሳይ የሚገደሉ የሚታሰሩ ወገኖች ያሉ ብሎ በሚተኝነት ነው ወጣ አይደለም እንዴ ፈይሳ የራሱን ሀሳብ ገለጸ በሌላ በኩል ቀነኒሳ መንግስት የተሻለ መንገድ አለው ችግሩን የሚፈታበት አለ በሀሳቡ ላንስማማ እንችላለን ግን ሁለቱም የተለያየ አስተሳሰብ ነው ያላቸው ግን ኦሮሞዎች ናቸው አይደለም ተመልከቱ የኦሮሚያ ክልል ፕሬዚዳንት የሚባለው ኦሮሚያ ውስጥ ያሁን ወጣት ሲገደል ይሄን ያለው ከፍተኛ ሰብአዊና ቁሳዊ ውድመት እንዲደርስ አድርገው የወጠኑት ያቀናጁት ያደራጁትን ሁከት እጅግ በጣም የህዝብ ፍቅር በተስተዋለበት መልኩ እየተደበደቡም እየተተኮሰባቸውም የአካልና የህይወት መስዋዕትነት እየከፈሉም ህዝቡን ለመታደግ ያሳዩት ርብርብ በእርግጥም የጸጥታ ኃይሎቻችን ከህዝብ የወጡ ለህዝብ በጽናት ለህዝብ ሰላምና ለህዝብ ደህንነት በጽናት የቆሙ መሆናቸውን በተጨባጭ ያስመሰከረ አፈጻጸም ነው የነበረው ብሎ መውሰድ ይቻላል። በዚህ አጋጣሚም ለጸጥታ አካላት በኦሮሚያ ክልላዊ መንግስትና በራሴ ስም ታላቅ ምስጋና የላቀርብላቸው። ሰማችሁታ? የክልሉ ፕሬዚዳንት የነበረው ያ ሁሉ ወጣት ኦሮሞ እያለቀ ለገዳዮቹ ምስጋና ያቀርብ። ግን ይህ ሰውዬ ኦሮሞ ነው። የሚገርማችሁ እኮ ሌላው ግን ሌላው ኦሮሞ ደግሞ በተከበበ ሰራዊት በተከበበው ውስጥ እንዲህ ይላል። ሊሰማን አይገባም? ነፋስ መውጫ የሚባል ጋይንት ውስጥ ታውቃላችሁ ትንሽ ከተማ ሰልፍ ወጥተው ነበር ከኦሮሚያ ሀገር የሚያገናኛቸው ካርታ የለም የሚያገናኛቸው ኢትዮጵያዊነት ስም እና ብቻ እዛ ቦታ ላይ ያሰሙት መፈክር ምን ይላል መሰላችሁ የጋምቤላውና የኦሮሞ አጥንት ሾህ ሆኖ ይውጋን ነው የሚሉት ብንሸሽ ከዚህ በላይ እንዴት ተደርጎ ራስንም ኢትዮጵያዊነትንም መግለጽ ይቻላል? ይሄ ሰውዬ ይቅርታ፣ እኚህ ሰውዬ አይወክሉንም። ያላወቁት የማያውቁትም ነገር አለ። እሱም ምን መሰላችሁ? ይህን ዘፈን እንጋብዛቸው። የምሬ ነው ምላችሁ